ክልሉን ከመፍረስ አደጋ በመታደግ አንጻራዊ ሰላም እንዲሰፍን ማድረግ መቻሉን የአማራ ክልል ሰላምና ጸጥታ ቢሮ አስታውቋል። ባለፉት ዓመታት አጋጥሞ የነበረውን የክልሉን የጸጥታ ችግር ለመፍታት በተከናወነው ተግባር ተጨባጭ ውጤት መምጣቱን ከአሚኮ ጋር ቆይታ ያደረጉት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በረይሁን መንግስቱ ተናግረዋል። በጸጥታ ችግሩ ምክንያት ዘርፈ ብዙ ቀውስ ማጋጠሙን የገለጹት አቶ በርይሁን በተደረገው ሕግ የማስከበርና ሰላም የማስፈን ተግባር ለውጥ መጥቷል ነው ያሉት። ከሁለት አመት በፊት ጀምሮ በዚህ ክልል ላይ የምታዩት ነው ያለው የተፈጠረው ችግር በዚህ ሂደት፣ አሁንም ቢሆን ይህ ክልል ያስተናገደው ጉዳት ቀላል አይደለም፣ እውነት ለመናገር እንዲሁም ጠንካራ ሕዝብ ሆኖ ነው ጠንካራ ክልል ጠንካራ ሕዝብ ሆኖ እንጂ እንደታቀደለት ቢሆን ድሮ በጣም ከባድ ሁኔታ ነው የነበረው። በርካታ ህጻናት ዛሬ ከትምህርት ቤት ገበታ ውጭ ናቸው። ከአራት ነጥብ ሁለት ሚሊዮን በላይ ህጻናት ዛሬም ከትምህርት ቤት ገበታ ውጭ ናቸው። የአማራ እናቶች የሚታከሙበት ሆስፒታልና ጤና ጣቢያ ፈራርሷል። የአማራ አርሶ አደር ለአማራ ህዝብ ሆነ ለኢትዮጵያ የኢኮኖሚ የጀርባ አጥንት የሆነው አርሶ አደራችን የሚሰለጥንባቸው ተቋማት የማሰልጠኛ ተቋሞቹ ጭምር ውድመዋል። ጠንካራ የሆነ የህግ ማስከበር ስራ ወደ መስራት ነው የተገባው። በዚህ ሂደት በሰራናቸው በርካታ ስራዎች እጅግ በጣም ከጊዜ ወደ ጊዜ ከፍተኛ የሆነ መሻሻል የመጣበትን ሁኔታ ማየት እንችላለን። መንግስት ችግሩ ከተከሰተ ጊዜ ጀምሮ አለመግባባቱን በሰላማዊ መንገድ ለመፍታት በቁርጠኝነት ሲሰራ ቆይቷል ያሉት ምክትል ቢሮ ኃላፊው ለታጠቁ ኃይሎች በቀረበው የሰላም ጥሪም በርካታ የታጠቁ ኃይሎች ወደ ሰላም አማራጭ መመለሳቸውን ገልጸዋል። ይሄ ሁኔታ በጣም የማያዋጣ የአማራን ህዝብ ይልቆ የአማራን ህዝብ የሚያዋረድ ለሌሎች ታሪካዊ ጠላቶቻችን ተጋላጭ የሚያደርግ መሰረታዊ ችግር በመሆኑ ይህንን ሁኔታ በሰላማዊ መንገድ ለመፍታት የክልሉ መንግስት በጣም ከፍተኛ ርብርብና ጥረት አድርጓል እና መንግስት ይህንን ኃይል በተደጋጋሚ ጥሪ አድርጓል። ለዚህ ኃይል የመጀመሪያው የማይታጠፈው እጃችን የሰላም እጃችን ነው፣ ከመንግስት አኳያ ማለት ነው። ምክንያቱም መንግስት የሰላምን ፋይዳ ጠንቅቆ ያውቃል። ከዚህ አኳያ የመጡ ውጤቶች አሉ። ከዚያ ኳ የመጡ ውጤቶች አሉ። በተደጋጋሚ በተደረገው ጥረት በማህበረሰቡ ውስጥም የተለያዩ አደረጃጀቶች ጭምር ተዋቅረው የሰላም ኮሚቴዎች፣ የሰላም የካውንስል አደረጃጀቶች ጭምር ተዋቅረው ከላይ ከክልል ጀምሮ እስከታች ድረስ ከቀበሌ ድረስ አደረጃጀት ተፈጥሮ ህዝቡም ጭምር በዚህ ረገድ በቃ ለሰላም እጃቸውን እንዲሰጡ በሰላም እንዲገቡ የመደራደር ፍላጎት ያለው ሀሳብ አለው፣ ሀሳቡን አደራጅተው ሰብሰብ ብሎ መዋቅሩን አንድ አድርጉ ለድርድር የሚሆን ሀሳብ ካለው በድርድር እንዲመጣ ከዚህ ጋር ተይዞ በጣም በርካታ ኃይሎች ገብተዋል፣ እውነት ለመናገር ማለት ነው። ቀላል የማይባሉ የታጠቁ ኃይሎች አጠቃላይ ሂደቱ ትግሉ በምን ያክል ሁኔታ እንደተበላሸና፣ የአማራን ህዝብ የሚያዋረድ፣ የአማራን ህዝብ የሚያሳንስ፣ የአማራን ህዝብ የሚያጠፋ የዚህ ድምር ውጤት ደግሞ እንደ ኢትዮጵያም እዳ እንደሆነ በመገንዘባቸው በተሰራው የህዝብ ለህዝብ ስራ በተሰራው በተደረገው ጥሪ ምክንያት በተደራጀ መንገድ መዋቅራቸውን ይዘው የቡድን መሳሪያቸውን ጭምር ይዘው የገቡ ኃይሎች አሉ። በግጭት የሚመጣ ለውጥም ሆነ እድገት ባለመኖሩም መላ ህዝቡ ለዘላቂ ሰላም መስፈን የሚደረገውን ጥረት እንዲደግፍ ምክትል ቢሮ ኃላፊው ጥሪ አቅርበዋል። ህዝባችን በጦርነት ቢሆን በሳለፍነው ዓመታት የት በደረሰ ነበር? የምንችለውን ያክል ተወጋል፣ የምንችለውን ያክል ሁሉ ተቆሳሰል እና ከትናንት መማር መቻል አለብን። እናም ትክክል አይደለም። ይህንን ኃይልም ማውገዝ መቻል አለብን። ከዚህ በኋላ በዚህ ቀጠና ላይ በዚህ ሀገር ላይ በጦርነት በግጭት የህዝብን ጥቅምና ሰላም አረጋግጣለሁ የሚል አካል ካለ ኋላ ቀር አመለካከት ነው፣ ኋላ ቀር አሳሰብ ነው። ይህንን አመለካከትና ድርጊት ደግሞ ማውገዝ መቻል አለብን ማለት ነው። ዓመታትን መውሰድ የለበትም። ይህ ሁኔታ ማጠር አለበት። ይህንን ኖታ ባጠረ ጊዜ ያስተካክለን ወደ ልማታችን መመለስ መቻል አለብን። ዘላቂ ሰላማችን ወደ ማጣጣ መመለስ መቻል አለብን። ስለዚህ የሚመጣው አዲሱ በጀት አመትም ዘላቂ ሰላማችን የምናጸናበት የክልላችን ህዝብ በተሟላ መንገድ ወደ ሰላም ፊቱን የሚዞርበት ቁርሾ፣ ጥላቻና ልዩነት መለያየቶች የሚያከትሙበት እንዲሆን ምኞታችን ነው። ይህ እንዲሆን ደግሞ እንደ ክልሉ ሰላምና ጸጥታ ቢሮ አበክረን እንሰራለን። ህዝባችን ይዘን እንሰራለን። ሰላም የሁሉም ኃይል ሀይል ተሳትፎ ይጠይቃል። ሁላችንም አሸናፊ የምንሆነው በሰላም ነው። ስለዚህ ለጋራ ሰላማችን በጋራ ርብርብ እናድርግ ለማለት እወዳለሁ። አመሰግናለሁ። ዘገባው የዘመኑ ይርጋ ነው።